እሺ፣ አመሰግናለሁ አብዲስ ሀውሴን እባላለሁ። ከኦሮሚያ ክልል ነው የመጣሁት። ስልጠናው በጣም ግሩም ነበረ፣ ምክንያቱም በሁለት ተከፍሎ ነበር የሰለጠን ነው። ቲዮሬቲካል ፓርቱንና ፊልድ ላይ ሊያጋጥሙ የሚችሉትን ነገሮች ስልጠናናል። ከሞላ ጎደል ስለ ትራክተር ያለንን እውቀት በጣም የቀየረ ነው ማለት ነው። እኔ በበኩሌ በጣም የሚመቻ ስልጠና አድርጌ አግኝቸዋለሁ። እሺ ከስልጠናው በጣም ለእኔ በጣም ኢምፖርታንቱ እና ጠቃሚ ነው ብዬ ማስበው ቴዎሬቲካሊ ያየነው ፓርት ነው። ምክንያቱም እንደ ትራክቴር ባለቤትነት ትራክቴሩ ምን ይፈልጋል የሚለውን ማለት ነው፣ የቱ ጋ ምን አለ ምን አለ የሚለውን በጣም ላይ ሽያለው። ዝም ብሎ ትራክቴር ከሚለው ሳይሆን ተበታት ነው ሞተሩ የቱ ጋ ነው፣ ጎማው የቱ ጋ ነው፣ የጎማው ፓርት የሞተሩ ፓርት እንዲ ብትን ብሎ ስታየው ማረስ ሳይሆን ዲፕ የሆነውን የትራክተሩን እውቀቴ እንዲጨምርልኝ ያርገኛል። ስለዚህ ኮምፖነንቶቹ ያስረዱን ፓርት እሱ ለእኔ በጣም ጠቃሚ እና ብዙ ነገር የተማርኩበት ነው ማለት ነው። እሺ ስልጠናው ስለ ትራክተር ያለኝን አመለካከት በደንብ ቀይሮታል። ምክንያቱም እኔ ትራክተር ባለሙያ አይደለሁም። ትራክተር ዝም ብሎ ቆሞ የሚሄደውን ትራክተር ነው ማቀው ነገር ግን ዲቴል ስልጠናው ላይ ያየሁት ነገር ትንሽ ፋሲኔት አድርጎኛል። ምክንያቱም እያንዳንዷ ፓርት ተበታትና ሳይ ኦኬ ትራክተር የሚባለው ነገር ለካ ቆሞ የሚሄደው ሳይሆን ውስጡ ያሉት የተለያዩ ኮምፖነንቶች እንደሆኑ ተደርቻለሁ። በጣም መኪናው ላይ ፊልድ ላይ ያለውን የሚሰራውን ነገር የአንዳንዱን ነገር ስታይ በጣም ትልቅ የሆነ ማሽን እንደሆነ የተረዳሁት በደንብ ቀይሮታል፣ ስለ ትራክተር ያለኝን አመለካከት። የመጀመሪያው ትራክተሩ ፉሊ ሜካኒካል ነው እንደ ሌሎቹ ትራክተር ወይ ኤሌክትሪካል አይደለም ወይ ሴሚ ኤሌክትሪካል አይደለም፣ ፉሊ ሜካኒካል ነው። ይሄ ደግሞ በቀላሉ እንዲጠገን ይረዳናል ማለት ነው። ስለዚህ አሁን ለምሳሌ ኦፕሬተሩ ፊልድ ላይ የሚበላሽበት ቀላል በሆነ ከቴካፍ ቴክኒሽያኖች ጋር ተነጋግረው ነገሮችን ኢዝሊ አርጀስት የሚያደርግበት እሱ የመጀመሪያው የተመቸኝ ነገር ነው። ሁለተኛው ደግሞ ሲሊንደር ሄዶቹ ኢንዲፔንደንት ናቸው። አይተህ ከሆነ ማለት ነው ቴስታታው ማለት ነው። አንዱ ሲሊንደር ሄድ ቢበላሽብህ አንደኛውን አውጥተህ ሰርቪስ አርገህ ትመልሰዋለህ። ሌላውን የሲሊንደር ቤቶቹን እንዳለ የምትነካበት ነገር የለም ማለት ነው ይህም ለጥገና የመናወጫ ውጭ በጣም የሚቀንስልን ነው። ሌላኛው እና ደግሞ ዋናው ኢምፖርታንት የሚጠቀመው የዘይት ቫሪዬቲ ኦይል ቫሪዬቲ ስለ የሞተር ዘይቱ ለብዙ ነገር ይጠቅመናል። አንድ ፓርት ኦፍ ዘይት ብዙ ሰርቪሶችን ይሰጠናል። ይሄም ከበጣም ካልተፈለጉ ወጪዎች እና ካልተፈለጉ የጥገና ነገሮች የሚደግፈን ይሆናል ማለት ነው። ሌላኛው ደግሞ አፎርደብሊቲ ትራክተሮቹን አይተህ ከሆነ ከሌላ ትራክተሮች ጋር ስታነጻጽራቸው፣ በጣም አፎርደብል ናቸው፣ ኮስት ኢፌክቲቭ ናቸው፣ ቺፕ ናቸው ማለት ነው። ይሄ ደግሞ በጣም የተመተ ሌላኛው ፓርት ነው። ሌላም አለ አሁን ላይ ማስታወስ ያልቻልኩት ብዙ ነገር ነበር። አመሰግናለሁ። እሺ፣ ሶናሊካ ትራክተር ከሌላው የሚለይበት ትራክተር የመጀመሪያው ለምሳሌ አኒው ሰርኩቲን ሲሪስ ሶናሊካ 90 አንተን ስለ የፊዚካል አስፔክቱ ነው። ፊዚካሉን ስታየው ከሌሎች ከ110 ጋር የሚተናነስ ነገር የለውም። በጣም ሂውጅ ነው። በጣም ከመሬት ከፍ ያለ ነው። በጣም ትልቅ ነው። ይሄ ከሌላው የተለየበት ነገር ነው። ሌላው ደግሞ በእኔ ሲሪስ ሌሎቹን ስመጥቀስ ባይጠበቅብኝም ከሌሎቹ ጋር ስታወዳድረው ይሄ ፊውሊ መካኒካል ነው። ምንም ኤሌክትሪካል ፓርት የለውም። ምንም ውስብስብ የሆነ ነገር የለውም ማለት ነው። ይሄውም ከሶናሊካ የተመቸኝ። ሌላው ደግሞ ፊውል ኮንሰምሽኑ፣ ፊውል ኮንሰምሽኑ ከሌሎች ትራክተሮች ጋር ስታመዛዝ ነው፣ በጣም ቫሪሽናል ነው። ይሄ ደግሞ በጣም ፍሬንድሊ ስለሆነ ይሄን በጣም ተመችቶኛል። ሌላው ደግሞ ይሄ የሜንቴናንስ ቅለቱ በራሱ ኦፕሬተሩ ሜንቴን መደረጉ ገባ አይደለ? በጣም አለስ፣ የተወሳሰበ ነገር ካልሆነ ኢዚሊ ሜንቴን መደረጉ ከሌሎች ትራክተሮች የሚለየው ነገር ነው። ሌላው ከስተመር ኬሩ አሰልጣኞቹ ሙሉ ከሌሎቹም በጣም የተለዩ ናቸው። ደስ ይላል ማለት ነው። እሺ ትሬኒንግ ማዕከሉ በጣም ደስ የሚል ነው። በጣም ፍሬንድሊ ኢንቫይሮመንት ነው። ንጹህ ኢንቫይሮንመንት ነው። ሌላው ደግሞ ደስ የሚል ነገር ትራክተርን የሚያክል ትልቅ ነገር ተበታት ነው። እያንዳንዱ ኮምፖነንት ብትንትን ተደርጎ ስለሚረዳ እንግዲህ እንጀራ በውጥ እየጠቀስክ እንደ መብላት ቁጥሩ ሁሉም ነገር አራት አምስት ሚሊዮን ብር የሚያወጣ እቃ ሁሉ ነገር ጎማው ብትል ሞተሩ ብትል ምኑ ወርዶ እያንዳንዱ ነገር ስለሚያስረዱ ፋሲኔቲንግ የሆነ ትሬኒንግ ኢንቫይሮንመንት ነው። ትሬነሮቹ ደግሞ ትልቁ ዳኒ ትንሽኛ ዳኒ ፊልድ ላይ ያሉትም ቴዎሪ ላይ ያሉትም ይገባን እስከማይመስላቸው ድረስ በጣም ደጋግመው ነገሮችን በደንብ እንድንረዳ ሲያደረጉን እና ሲያስጠነቅቁን ነበረ። ደስ ይላል፣ በጣም ደስ ይላል። ብቻ በርቱ፣ በዚሁ ቀጥሎ ማለት ፈልጋለሁ። ከስተመር ኬሮቹ እንደዛው ፍሬንድሊ ናቸው፣ በጣም ይግባባሉ። ሁሉ ነገር፣ እስካሁን እስካየሁት ሁሉ ነገር በጣም አሪፍ ነው ማለት ነው። እሺ ሶናሊካን ላልያዘ ሰውም መክረው ምክር ሶናሊካ በጣም አፎርደብል በጣም ለሜንቴናንስ የቀለለ የሚጠቀመው ማቴሪያል የሚጠቀሙት ተለዋጮች በጣም ኢዚና በቀላሉ የሚገኙ ትራክተሮች በመሆናቸው ከሌሎቹ የሚለያቸው ነገር ስለሆነ ግዙና ተጠቀሙ። እኔ የመጣውበት አካባቢ ላይ ብዙም የሶናሊካ ምርት የለም። ይህንን ደግሞ በእርግጠኛነት እኛ መለወጥ እንችላለን። ምክንያቱም ማቴሪያሎችን እንደምታያቸው በጣም ኢዚ ናቸው። በጣም ሂውጅ ናቸው፣ ግዙፍ ናቸው። ትላልቅ እርሻዎችን መስራት የሚችሉ ትላልቅ ትራክተሮች ናቸው። ግዙ፣ ተጠቀሙ። አፎርደብል እርሱን በማይጎዳ ማንንም በማይጎዳ ዋጋ ትራክተሮቹ ማግኘት በመቻሉ ደግሞ በጣም ለየት ያደርገዋል። ስለዚህ ነውና ቴክሃፍ ምርት ሶናሊካን ተጠቀሙ። ላለው አመሰግናለሁ።